በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላካ መስራሁ ለመስከረም በዛቲ ዕለት አዕረፈ አባ አትናቴዎስ ሊቀ ጳጳሳት ዘእስክንድርያ በኍልቆሙ ለሊቃነ ጳጳሳት ዕስራ ወሰመንቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሀያ በዝች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድሪያ አገር ቤተ ክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀ ጳጳስና ይሾሙት ዘንድ ሁሉም የ ኤጲስ ቆጶሳት መነኮሳቱና ሊቃውንቱ ህዝቡ በአንድ ምክር ተስማሙ። በእግዚአብሔር ሕግ በምጽናት ያደረገው መልካም ተጋድሎውና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፈቃዱም ወስደው ሊቀ ጵጵስና ሾሙት። ከዚህም በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ በትምህርቱ፣ በጸሎቱ ከዲያብሎስ ተንኮላዎች በመልካም አጠባበቅ ጠበቃቸው። ሊህም ሃይማኖትን የሚለውጡ መናፍቃን ናቸው። በሊቀ ጵጵስናውም ሰባት ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ። በዚች ቀን ድንግል መሊዳማ በሰማይትነት አረፈች። ደግሞ የደናግል አቴና፣ የፊና፣ የፊላ፣ የመኖኮስ አብርሃም፣ የታዴዎስ፣ የአቢናፍኒዮስ፣ የጻድቁ አርማኒዮስ፣ የኢየሩሳሌም የኤጲስቆጶሳት አለቃ ሰማይት የሆነ የስምዖን መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለአትናሲዮት ለእስክንድሪያስ ጁማ ወማይቶት ብሩ ዘይነብ ብርዲ በተቋማ አዲ ፊላ ወለመሊዳማ አይዳ ወዝንቱ ወእማንቲ ኩነኒ ግርማ በማይተ በሕይወት መስቀል ፍጽም ይህትማ ሰላም ለስሞን እንቆስላሴ ህሩይ ዛጽረ ወምስብተ በእሳት ወማይ በማይሰ ዘይቤ አሚሃ ኩነተልደቱ ስርናይ ወእሳት እካይበ ይእዜየ ተብጻሜ ተስሙ ሰናይ እንዛ አልባ ሲሁ እያውኢ ነበልባል ውኡይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ። መስከረም አንድ በዝች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። በዚችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። በዚችም ቀን ከሰባ ሁለቱ አርድእት የአንዱ ሐዋርያ የጢባሪዮስ የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሳቢ ስብሰባ በኒቀያ ከተማ ተደረገ። መላውን ዜናቸውን ህዳር ዘጠኝ ቀን ጽፈናል። በረከታቸውም ከእኛ ጋራ ትኑር ለዘላለሙ ዛቅረብ ኩማይ

ማርያም ወላይት አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ልመናዋ ክብሯ ለዘላለም በውኛ ላይ ጸንቶ የኑርና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ ጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወደ እርሷ የተጠማ ውሻ ወደ እሳቸው በመጣ ጊዜ እኒያ ሴቶች አባረሩት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ስለ ተጠማ ወዲያና ወዲህ ሲመላለስ ባየች ጊዜ አደነቀች አለቀሰችለትም አንቺ ታዝኝለታለሽን ቅቡዕ የተባለ ክርስቶስ የሚወለደው ካንቺ ነውን አሏት እመቤታችን ግን ይህን ነገር በሰማች ጊዜ በልቧ ውስጥ ፍጹም ደስታ አደረ ማድጋዋን ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሃ አጠጣችው ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽን እንሆ አጎደልሽው ሀብሉም ተቆርጧልና ውሃም አታገኝ አለቻት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነብስ የጸናች ክብርት እመቤታችንም ውሃ እስከ እግዚአብሔር ዘንድ ነው እንጂ ከጉድጓድ የሚወጣ አይደለም ይህንን ሙሻ ያጠጣ አምላክ ከላይ ይሰጠዋል ብላ መለሰችላት። ይህን ነገር ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማኅጸኗ አድሮ ያለ ዘርአ ብእሲ በድንግልና ከእርሷ ተወለደ። ሴቶች ሲቀጣጡበት እንደ ተናገሩ የተናገሩት ቃል በእርሷ እውነተኛ የትንቢትና የጽድቅ ቃል ይሆን ዘንድ መንፈስ ቅዱስ በስላቅ በሳቅ ፈንታ አናግሯታልና። እርስ በርሳችሁ የምትፋቀሩ የወንጌል ልጆች ሆይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቸርነቷ ለተጠማ ውሻ በጫማዋ ውሃ እንዳጠጣች ወቁ በረዳትነቷ ኃይልና በአማላጅነቷ በሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ስጋውን ደሙን ለሚቀበሉባት ምን ያህል ታደርግ ይሆን? ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን ለዘላለሙ አሜን። እኔ ከእግዚአብሔር ህብረት አልለይም ከቤተ መቅደሱ አልለይም ብለው ኪዳን የፈጸሙ ሰዎች ለመካድ ወር ያልፈጀባቸው ቁጥር ስፍር የላቸውም። እኔ ትክክለኛ ወዳጅ ነኝ፣ እኔ ብከዳ ቀኜ ይክዳይ ብለው የማሉ ሰዎች ዓመት ሳይፈጅባቸው የካዱ ሰዎች ወዳጆች ቁጥር ስፍር የለባቸውም። ይህ ለምን ይሆናን ካልን፣ ያለ መንፈስ ቅዱስ እንዴት ሊሆን ይችላል? መንፈስ ቅዱስ ግን በውስጣችን ካለ መንፈስ ቅዱስ በውስጣችሁ ካለ የገባነውን ኪዳን መፈጸም እንችላለን። ቤተ ክርስቲያንን በመከራ በደስታ ማገልገል የሚቻለው ሰው በውስጡ መንፈስ ቅዱስ እስካለ ድረስ ብቻ ነው። መንፈስ ቅዱስ ከሌለ ወዳጆቼ፣ አገልግሎት ሁሉ ዋጋ የለውም። መንፈስ ቅዱስ ከሌለ ድካማችን ሁሉ ዋጋ የለውም። እነዚህን ነገሮች ስለሚያውቅ ነው ባለቤቱ ምስክር ትሆናላችሁ ግን ይህ ምስክርነት የሚጸናው መንፈስ ቅዱስ ከናንተ ከወረደ በእናንተ ላይ በወረደ ጊዜ ብቻ ነው። እስከዚያ ድረስ ቁጭ በሉ እንዳትደነባበሩ አላቸው። እንዳንደነባበር እግዚአብሔር ይርዳን። ይመስለኛል አሁን ያለንበት ዘመንም ትንሽ የመደነባበሪያ ጊዜ ነው። እኛ የምናገለግለውም እየተደነባበርን፣ እናንተ የምትገለገሉትን በመደነባበር ውስጥ ነው ያለነው። እውነት ለማውራት ሁሉ ነገር ዛሬ አደባባይ ላይ ያለ ምስጢር ነው። በእውነት መንፈስ ቅዱስ በሚመራት ቤተክርስቲያን ያለመንፈስ ቅዱስ የምናገለግል ከሆነ ተጎጂዎቹ እኔና እናንተ ነን። አይኖቻችን እግዚአብሔር ይክፈትልን። ለምን ካልን አገልግሎቱ መዓዛው የሚጣፍጠው በመንፈስ ቅዱስ የሚገለገል ከሆነ ነው። ክብረቱ መዓዛው የሚጣፍጠውና የሚያምረው በመንፈስ ቅዱስ የሚገለገል ከሆነ ነው። መንፈስ ቅዱስ ባለበት አገልግሎት ደግሞ ወዳጆች መለያየት የሚባል የለም፣ መከፋፈል የሚባል የለም፣ የቋንቋ ክፍፍል የለም፣ የዘር ዘር ክፍፍል የለም፣ የማንነት ክፍፍል የለም። ማን ያለበት ሰው ማለት ነው? መንፈስ ቅዱስ ያለበት ሰው። የሐዋርያነ አበው የሊቃውንቱ አገልግሎት በሁለት አቅጣጫ የተከፈለ ነው ብያችኋለሁ። በቃል የተከፈለ ነው እንደገና ደግሞ በህይወት ደግሞ የሚገለጥ ነው። የቃሉ አገልግሎት እርሱ የተናገረውን በአንደበት መናገር ማለት ነው። አሁን እንደምናወራው መስበክ ማለት ነው። ማስተማር ያላመኑትን ወደ እምነት እንዲመጡ መጥራት ማለት ነው። ያመኑትን በሃይማኖታቸው ደግሞ እንዲያድጉ፣ እንዲዳብሩ ማድረግ ማለት ነው። ሁለተኛው ግን ዋጋ የሚያስከፍለው የተግባርና የህይወት አገልግሎት ነው። እግዚአብሔር ይህንን ለሁላችንም ያድለን። የደቀ መዛሙርቱ አገልግሎት ውጤታማ የሆነው ወዳጆቼ የህይወትና የተግባር አገልግሎት ስላለው ነው። የተግባር አገልግሎት የሚባለው ከኪስ በሚወጣ ምስክርነት እንሰጣለን፣ በገንዘባችን ማለት ነው። ሰው በጉልበቱ ምስክርነት ይሰጣል። ሰው በተለያየ በድካሙ በእውቀቱ ምስክርነት ይሰጣል። ቆርቆሮ ስታመጡ ብረት ስታመጡ ለቤተ ክርስቲያን ማሰሪያ የሚሆነውን ነገር ሁሉ ስናመጣ ምስክርነት እየሰጠን ነው። ለእሱ ምስክሮች ነን እያልን ነው። የእሱ ምስክሮች ሁነን በምድር ላይ እየተገለጥን ነው። የእሱ ምስክር ሁነን ቤተ ክርስቲያንን እያስተዋወቅን ነው። ወዳጆች፣ ከባዱ ነገር ግን ከዚህ በላይ የህይወት ምስክርነት ነው። እግዚአብሔር ህይወታችን ያስተካክልልን። የደቀ መዛሙርቱ አገልግሎት የቃል ብቻ አይደለም። የጉልበት ብቻ አይደለም፣ የህይወት ምስክርነትን ያለበት አገልግሎት ነው። የህይወት ምስክርነት የሌለበት አገልግሎት ደግሞ ቤተ ክርስቲያንን አያራምድም። የህይወት ምስክርነት ማለት ምን ማለት ነው ካልን ሞት የሚያመጣ ከሆነ ሞትን ለመቀበል ዝግጁ መሆን ማለት ነው። ገንዘብ የሚያሳጣ ከሆነ ያንን ለማጣት ምስክር መሆን ማለት ነው። አንገት የሚያስቀላ ከሆነ ያንን ለመስጠት ዝግጁ መሆን ማለት ነው። አገር የሚያስለቅቅ ከሆነን ያንን ለመልቀቅ ምስክር መሆን ማለት ነው። ወዳጆች ራስን የሚያሳጣ እንኳ ቢሆን ራስንም ለመስጠት ምን መሆን ዝግጁ መሆን ማለት ነው። እሱ ከሆነ ነው በትክክል የእኔ ምስክሮች ናችሁ የተባለው የሚፈጸሙ ማለት ነው። ይህ ካልሆነ የፊደል አገልግሎት ይሆናል፣ የቃል አገልግሎት ይሆናል ማለት ነው። የቃል አገልግሎት ደግሞ ከሕይወት ጋር ካልተዋሃደ ምን ይጠቅማል? ቤተ ክርስቲያን ከዚህ እንድትደርስ፣ ቤተ ክርስቲያን ወደዚህ እንድትመጣ በመንፈስ ቅዱስ በእመቤታችን ስም ብቻ እኮ አይደለም ወዳጆች በተለያዩ ደቀ መዛሙርት፣ በሐዋርያት፣ በነቢያት፣ በሰማይታት፣ በቅዱሳን፣ በልዩ ልዩ አባቶቻችን ስም ቤተ ክርስቲያን እየታነጸ ወደዚህ ሲደርስ እንዲሁ አልጋ ባልጋ በሆነ መንገድ አይደለም። አልጋ በአልጋ የሚባለው ወዳጆች መዝሙር ላይ ብቻ ነው። ደስ የሚለው አልጋ በአልጋ ነው መንገዱ። ወደ አንተ ሲሄዱ እንዴት እንዴት አልጋ በአልጋ ሊሆን ይችላል? ክርስትናማ የተጠሩ ብዙዎች ናቸው ይላል። የተመረጡ ግምሮች ናቸው። አይሰማም። ጥቂቶች ናቸው ይላል። መግቢያው እንደገና ደግሞ ጠባብ ነው ሰፊ ነው ነው የሚለው። እስኪ በማርያም ተናገሩ። ሰፊ ነው ጠባብ ነው? አይሰማም። ተናገሩ እንጂ ሰፊ ነው ወይስ ጠባብ ነው? በጣም ጠባብ ነው ይላል። እንደገና የሚገቡባት የሚወጡባት ብዙዎች ናቸው ወይስ ጥቂቶች ናቸው? ይላል ጥቂቶች ናቸው አይደለ? ስለዚህ እንዴት አልጋ ባልጋ ሊሆን ይችላል? በጣም ውጣውረድ የበዛው መከራ የበዛው ነው ማለት ሀለውነ ንባ በብዙ ጻማ ወድካም፣ በብዙ ውጣውረድ፣ በብዙ ድካም፣ በብዙ ህመም፣ በብዙ ጉስቁልና ወደ እግዚአብሔር መንግሥት እንገባለን ይላል። ወደ እግዚአብሔር መንግስት መግባት የሚቻለው ብዙ መከራ በመቀበል ጭምር ነው ማለት። ሌላው ቤተ ክርስቲያን እዚህ እንድደርስ የብዙ ቅዱሳን ነቢያትም የቅዱሳን የሰማይታት ደም በመፍሰሱ ምክንያት እኮ ነው ቤተ ክርስቲያን ዛሬ ከእኔና ከእናንተ የደረሰችው። ክብር ምስጋና ለስም አጠራሪውን። እንዲሁ እኔና እናንተ እንደምናስበው አይደለም ወዳጆች። እኔና እናንተ እንዲሁ ብዙህን ስለተገናኘን እንደገና ደግሞ ውጣውረድ ስላልገጠመን አይደለም። ቤተ ክርስቲያን በመጀመሪያው ብዙ ዋጋ ከፍላለች። የቤተ ክርስቲያን ምእመናን ዋጋ ከፍለዋል። የቤተ ክርስቲያን አባቶች ዋጋ ከፍለዋል። ቤተ ክርስቲያንን በመስራት ደማቸውን አፍሰዋል። ቤተ ክርስቲያንን በመስራት እጃቸውን አጥተዋል። ቤተ ክርስቲያንን በመስራት እግራቸውን አጥተዋል። ቤተ ክርስቲያንን በመስራት ሰውነታቸውን ለሰይፍ ለስለት አሳልፈው ሰጥተዋል። ወደ እሳት ተወርውረዋል። ለአናብስት ተሰጥተዋል። ይህ በመሆኑ ደግሞ አሁን ቤተ ክርስቲያን በዓለም አሸብርቃ ትኖራለች። ክብር ምስጋና ለስም አጠራሩ ለመድኃኔዓለም። ይህ የሚሆነው ግን ብዙ አባቶቻችን ከእኛ በፊት የነበሩት በህይወት ዋጋ በመክፈልና የህይወት ምስክርነት በመስጠት ነው። ወዳጆች እንግዲህ ወከአው ደመሙ በይንተ እግዚአብሔር ወታገሱም ወተመሪረ መራር የሆነውን መከራ እየተቀበሉ ወታገሱ ሞተ መሪረ መራር የሆነውን ሞት ወካ ወደ ሞሙ በእንተ እግዚአብሔር ስለ እግዚአብሔርም ደማቸው ምን ብለዋል? ይላል አፍሱ ያማ ማጌጥ ብቻ አይደለም ማለት ነው። ክርስትና ክርስትና ማበብ ብቻ አይደለም ማለት ነው። ክርስትና ልልታ ብቻ አይደለም ማለት ነው። ክርስትና ሁል ጊዜ ሙላት ብቻ አይደለም። ክርስትና ሁል ጊዜ ዝማሬ ብቻ አይደለም። ክርስትና ሁልጊዜ ወዳጆች በደስታ መኖር አይደለም። አንዳንድ ጊዜ ሳይሆን በብዛት በመከራ ውስጥ ማለፍም አለ። በመከራ ውስጥ እንድናልፍ እግዚአብሔር ይርዳ። እንግዲህ ቤተ ክርስቲያንን እዚህ ለመድረስ ሐዋርያት ያንን ዋጋ ከከፈሉ፣ የተግባር የህይወት ዋጋ ከከፈሉ፣ የቃል አገልግሎት ከሰጡ፣ ቤተ ክርስቲያንን እኔና እናንተ ወደ እግዚአብሔር እንድንቀርብ በእንዲህ አይነት ሁኔታ አገልግሎቱን ከሰጡ እኔና እናንተ ደግሞ አሁን ያለንበት ሁኔታ ምንድን ነው? እግዚአብሔር አይኖቻችን ይግለጥልን። እውነት ለመውራት ሐዋርያት እያገለገሉባት እንዳለችው ያለች ቤተ ክርስቲያን አለች። ግን ሐዋርያት የሚያገለግሉትን አገልግሎት ነው ወይም እናገለግለው ነው? አባቶቻችን በሄዱበት መንገድ ነው ወይ እየሄድን ያለ ነው? አባቶቻችን ሲጓዙበት በነበረው መንገድ ነው ወይ እየተጓዝን ያለ ነው? እግዚአብሔር ህይወታችንን ያስተካክልልን። መቸስ፣ ይሄ ሁሉ ሰው በዛሬ ሁለት ከተሰበሰበበት ዋናው ምክንያት የእግዚአብሔር መንግስት ለመውረስ ነው። አይደለም ለእውነት ወይ? ሳሰ ሌላ ምን ምክንያት አለ? እንደ በመካከላችን እግዚአብሔርን የቃል ኪዳኑን ታቦት ይዘን ወጥተን የምንማጸነው፣ የምንደፋው፣ የምናለቅሰው ሌሊት ሙሉ አገልግሎት ስንሰጥ ያደር ነው። አሁንም አገልግሎቱ እየቀጠለ ያለው ዋናው ምክንያት እኮ አንድ እንደ አንድ ነው። የማን መንግስት ለመውረስ አይሰማም? የማንን ለመውረስ? የእግዚአብሔርን መንግስት ለመውረስ ነው። ሌላ ምንም የቤተ ክርስቲያን ትልቁ ተልዕኮ ዋናው እኮ ነው። የሌሊቱ አገልግሎትም የቀኑ አገልግሎትም ቤተ ክርስቲያን በተለያየ ቦታ የመሰራቱ የመስፋፋቷ ምክንያት ምእመናኑን የእግዚአብሔር የመንግስቱ ወራሾች ማድረግና እንድንሆን ነው። ዛሬ በእንዲህ አይነት ሁኔታ የተሰበሰብነው ሰዎች ግን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

ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን